የህክምና ባለሙያዎች ጥያቄ እያቀረቡ ነው ብታወያያቸው የሚል ለምሳሌ ደሞዝ በሚመለከት ጥናቱን እናይና ብንጨምር ብንጨምር ዘጠኝ ሺህ የሚበላው ሰውዬ እንደው በጣም ብንጨምር አምስት ወር ብንጨምር ትርጉም የለውም። ስለ መጨመር አሁን ይጨመራል አይጨመርም ብሎ መናገር የዘይትና የምናምን ዋጋ ለመጨመር ካልሆነ በስተቀር ዋጋ የለውም። ምክንያቱም ምን ያክል ነው ማድረግ የምንችለው የምታውቁት ስለሆነ ማለት ነው። ለጊዜው እንቅፋት መሆን ረብሹ ከበድ ያለ ቢሆንም በአጠቃላይ በኢትዮጵያና በኢትዮጵያውያን ታሪክ ውስጥ ቦታ የለውም። እነዚህ ሰዎች ቢችሉ ቢመልሱ ያን ጉልበት ያን ኢነርጂ ወደ መልካም ነገር ቢመልሱ። ሰሞኑን ግን ገፍቶ የህክምና ባለሙያዎች በብዙ ምክንያት አንደኛም ትክክለኛ በሆነ ምክንያት በአነሷቸው ችግሮች፣ ሁለተኛ ሌላው ሴክተር ላይ እንዳለው ሙያተኛውን ምናልባት ከጠቀመ እንደ አንድ የፖለቲካል መጠቀሚያ ለማድረግ የሚፈልጉ ኃይሎችም ስላሉ ጫጫታዎች ነበሩ። ሀገራዊ ነገሩን ካላየን አንዳንዶች እንዳላችሁት ቀላል እኮ ነው፣ በፖሊሲ መፈጸም ነው፣ ቀላል እኮ ነው፣ ማዘዝ ነው። ቀላል እኮ ነው እንዳላችሁት ቢሆን ኖሮ እኔ ደግሞ ቀላል እኮ ነው፣ ልብ ህክምና ምንድናት? አንድ ሰዓት፣ ቀዳችሁት፣ ሰው ለማድማት ነው እንደ ይሄን ያክልላችሁ ይችላሉ። ልብ የልብ ሰርጀሪ ምን እንደሆነ ሙያተኞቹ መጠየቅ ጥሩ ነው። እነሱ ነው የሚያውቁት። በአንዲት ሰከንድ ስህተት ምን ሊያጋጥም እንደሚችል እነሱ ያውቃሉ። የብሬን ሰርጀሪ በሚመለከት ሙያተኞቹን መጠየቅ የሚሻለው ወደዚህ ያለውንም ጉዳይ እንደዛው፣ ማለት እዛ ተቀምጠን እዚህ ከቀለለብን ብንቀያየር ደግሞ ነገሩ ሊቀየር ስለሚችል ሳይቀል ሳናቀለው ይሄን ይህን ጉዳይ ብታዩት ብሎ ማመላከት ነው ጠቃሚ የሚሆነው። እያከሙ የመታከም እድል አለማግኘት የሚለው ጥያቄ አትፌስ ቫሊዩ ሲወሰድ ይከብዳል ያሳዝናልም፣ ይከብዳል። የሚያክም ሰው ሲያሙ አይታከምም የሚለው ጉዳይ ችግሮች ነበሩት። አሁን ግን ሶሻል ሄልዝ ኢንሹራንስ አዋጅ እየተሰራ ስለሆነ በዛ ውስጥ ሪቫይዝ ለማድረግ ይሞከራል። ቢያንስ ጡረታ ሲወጣ ውሃ፣ ስልክ የተባለው ምናምን እንደዚያ መሆኑ እርግጠኛ ባልሆንም፣ ግን ሀኪሞች ብዙ ነገር ስለማያገኙ በሕክምና በአንዳንድ ጉዳይ የሚደገፉበትን ነገር ብናደርግ ጠቃሚ ነው። አዋጅ ብናየው ብዬ አስባለሁ። ተቋሙ አጥንቶ ሲያመጣው ያን የሚታይ ይሆናል። የመታከም መብት ማለት ነው። ሶሻል ሄልዝ ኢንሹራንስን በሚመለከት እዚህ ጋ ተደጋግሞ ተነስቷል። የውጭ ህክምና ባለስልጣኖች ይታከማሉ የሚለው እንደዚህ አይነት መመሪያ ያለ፣ ባለስልጣኖች ውጭ ይታከሙ የሚል መመሪያ ያለ፣ የሚታከሙ ሰዎችም አሉ። እንደ ሁላችንም ተንጋግተን የምንሰለፍ ከመሰላችሁ ትንሽ ተሳስታችኋል። የማይታከሙ ሰዎችም አሉ። ህክምና መሄድ ስናታ ብለሲንግ ሰው ሲቸገር ነው። ህክምና መሄደው ግን መቅረት አለበት። የሚቀረው እናንተ ባያችሁበት መንገድ ብቻ አይደለም። የኔን ሄልዝ ሂስትሪ እናንተ እያላችሁ የሆነ ሰው እንዲያውቅ ማድረግ በራሱ የናሽናል ሴኩሪቲ ኢሹ ነው። ዝርዝር የኔን ችግሮች የሚያውቅ ሚስተር ኤክስ የሚባል ሀኪም ካለ ብዙ ነገር ሊያደርግበት ይችላል። ያው እንደምታውቁት የራስ ምንም ቢሆን አሁን ያለውን የባህሪ መለወጥታችሁ የራስ ነው። እዚህ ቢሆን አንደኛ ኮንትራት መፈጸም ይቻላል። የኔ ሀኪም አንተ ነህ ተብሎ ግዴታ ተጥሎበት መረጃ አታወጣ ምናምን ሊባል ይችላል። ሁለተኛ ቢያንስ ቢጎዳህም ሀገርን በሚጎዳ መልክ ላይጠቀምበት የመቻል እድሉ ሰፊ ነው። ውጭ መሄድ እንደ ጌጥ እንደ ጸጋ ወይም እንደ ሽልማት የሚወሰድባቸው ነገሮች እንዳሉ ሆኖ ለትምህርት ጥሩ ነው፣ ለኤክስፖዠር ጥሩ ነው፣ ለቫኬሽን ጥሩ ነው። ሕክምናን በሚመለከት ግን እናንተ ባነሳችሁበት ጉዳይ ብቻ ሳይሆን በተለይ ለባለስልጣናት ጥሩ አይደለም። ባለስልጣን ሙሉ በሙሉ እሱ የራሱ ብቻ አይደለም። በሱ ደህንነት ምክንያት የሚፈጠሩ ጉዳዮች ስለሚኖሩ የሚሻለው እዚሁ ሲሆን ነው። የህክምና ሙያ የዩኒፎርም ክፍያ ያስፈልገዋል የሚለው ከየት አገር ልምድ ነው የቀሰማችሁት? አንድ ሰው ሰመራ የሚሰራ ከሆነ ሰመራ ላይ ቤት ርካሽ ነው፣ ነገር ግን ኤሲ ውድ ነው ብሎ እዛ ያለው ቀጣሪ እኔ ኤሲ አቀርብልሃለሁ ዋናው ችግር እሱ ስለሆነ ቤት ግን ቺፕ ነው፣ ውሃ ቺፕ ነው፣ ምናምን ቺፕ ነው። ስለዚህ ደሞዝህ አንድ ሺህ ብር ይሆናል ብሎ ሊቀጥር ይችላል። አሜሪካን ሀገር ያለ ሐኪም በየስቴቱ እኩል ክፍያ ይከፈለዋል አይከፈለውም? እኛ እዛ አልደረስንም። ጉዳዩ ምንድን ነው? ፌዴራል ስርዓት ነው የምንለው። ሌብላችን እዛ አልደረሰም። ውድድራችን ደግሞ ሰሙዌር ነው። አይጣጣምም። ያን ለመፍታት ክልሎች ቆም ብሎ ማየት ማስተካከል ይኖርባቸዋል። ከእነሱ ጋር እንነጋገርበታለን በጉዳዩ የሲኦሲን ባይመለከት ባለመፈተናችን ደሞዛችን አነሰ ያላችሁት ስፔሲፊክሊ ሲኦሲን ብቻ ሳይሆን አጠቃላይ ህክምና በሆነ ታይም ኢንተርቫል የማትፈተኑ ከሆነ በጣም ሟች ሙያ ነው ማለት የባህል ህክምና ሳይሆን ህክምና ሟች ሙያ ነው። ሳይንሱ ቴክኖሎጂ ኮንቨርጀንስ እያመጣ ነው ያለው። አንድ ፒሲ ላይ በጣም ብዙ አይነት በሽታዎች መለየት የሚያስችል ቴክኖሎጂ እየተፈጠረ ባለበት ጊዜ የሆነ ዘመን ተመር ያለው ተመረቅ ያለው እና ከእንግዲህ በኋላ ትምህርትና ፈተና ይቅርብኝ የሚለው ኢንደ ሎንግ ረን አያዋጣንም። ኳሊቲ ያላኪትም አያመጣም አያመጣም። በየጊዜው ማንበብ አለባቸው። በየጊዜው መማር አለባቸው። ነገርየው እያደገ እያደገ ስለሆነ ሬዲዮሎጂ ቅድም ያነሳው ወንድሜ ሬዲዮሎጂ ቴክኖሎጂ ስንት ያደገው፣ በየጊዜው ዩሮፕ፣ በተለይ ደግሞ ጀርመን በከፍተኛ ፍጥነት ነው እያሳደጉት የመጡት። በስንት ደቂቃ ውስጥ ነው ከላይ ከታች ሰውን እስካን አድርጎ በጣም አክሬት የሆነ መረጃ የሚሰጡ ማሽኖች አሉ ዛሬ። ትናንት አልነበሩም። ትናንት ተመርቀሃል። የአሁኑን ካላወቅከው ልክ እንደ ኮምፒውተር ነው፣ አዳዲስ አፕሊኬሽን አዳዲስ ቋንቋ ስላለው ሁሌ መማርና መፈተን ባህል በተለይ በሕክምና ባህል መሆን አለበት። የትም አለመም ይደረጋል። ይሄ የትም ማለም አለ፣ እዚህ ብቻ አይደለም። አንዴ ተመረቅ ያለው ተጨማሪ አያስፈልገኝ የሚባለው የሆነ ስፔሲፊክ ሰብጀክት የማያድጉ ነው። ምሳሌ ቋንቋ መምህር ከሆነ ሰውየው ቋንቋ ተምር ያለው ሊል ይችላል። እናንተ እንደዛ አይደለም፣ ሙያችሁ በየቀኑ አዳዲስ ነገር እየፈጠረ ነው። ብቻ አይደለም፣ በሽታውም ተቀይሯል፣ ባህሉ ማይክሮ ሌቭል ነው ህክምና፣ እንደ ድሮው አይደለም ቲሹ ሌቭል ማየት የሚገባችውን ነገር ለማየት ቴክኖሎጂ ያስፈልጋል። ያን ማንበብና መገንዘብ ያስፈልጋል። ለዛ ደግሞ አዳዲስ መጽሐፎች፣ አዳዲስ እውቀቶች ማገላበጥ ያስፈልጋል። የትም ዓለም ሐኪም እያገላበጠ ነው ሰው የሚያክመው። ታውቃላችሁ፣ ወረቀት መጽሐፍ ይዞ ነው የሚያክመው፣ ለፈተና ብቻ ሳይሆን የሙያው ባህሪ እንደዛ ስለሆነ። ማሽን ሪፕሌስ አድርጓል እሱ ነው ኮምፒውተሮች ብዙ መረጃ ወስደው ሁለት ሶስት ሀኪሞች ቁጭ ብለው አናላይዝ አድርገው አንብበው ሪፈር አድርገው የሚናገሩትን እራሱ ባከማቻቸው እውቀቶች በጥቂት ደቂቃ ውስጥ ውጤት ይናገራል። ማሽን ማሽኑን በራሱ ግን አዳጊ ነው ከጊዜ ጋር እና መፈተንን እንዳልተገባ ነገር ባትወስዱት መፈተን አስፈላጊ ስለሆነ አለበለዚያም ኳሊቲ ሊመጣ አይችልም። የነርስ ሪስክ አልዋንስ እሱ እነጋገራለን፣ መታየት ይኖርበታል፣ እንነጋገራለን ከጤና ጥበቃ ጋር እንዴት እንደምንፈታ ማለት ነው። የዩኒቨርሲቲ ሆስፒታል በሚመለከት በትንሹ ተነስቷል ጉዳዩ፣ ከዚህ ቀደም ግን አልፈታ ነው። አሁን ጤና ጥበቃ፣ ትምህርት ሚኒስቴር እና ገንዘብ ሚኒስቴር በደንብ በዝርዝር መክረው የውሳኔ ሀሳብ ቢያመጡ ጥሩ ነው። ችግሩ ምንድን ነው? ትምህርት ሚኒስቴር የዩኒቨርሲቲ ሆስፒታሎች እኔ ጋር መሆን አለባቸው ብሎ በጣም በብዙ ማስረጃ ይከራከራል። ጤና ጥበቃ ደግሞ በብዙ ማስረጃ እኔ ጋር መሆን አለባቸው ይላል። እንደኔ አይነት አስተማሪም ያልሆነ ሐኪምም ያልሆነ ሰው ለመወሰን ይቸገራል። ቅርብ ያሉ ሰዎች ስለሚጓተቱ እንጂ ባለፈው እንዲያውም ወደ ሕክምና ልመለሳቸውም አስበን ነበር። የሆነ ሆኖ ኮሚቴው ያጥናውና ከታየ በኋላ ትክክለኛው የሚያዋጣው መንገድ እንከተላለን። ችግሩ ግን አለ ዱዋል ፕራክቲስ ያው በህጉ እኛ ጋር አይፈቀድም። እስካሁን ባለ ሁኔታ አሁን ብናይ ብንፈትሽ እያልን ነው። ምክንያቱም ሲኒየር ሐኪሞች ስራ አይሰሩም። ዘጠኝ ሺህ ያነሰ ይላሉ እንጂ በዝቶባቸዋል። አንድ ሰዓት አይሰሩም እንኳን ስምንት ሰዓት ማለት ሲኒየር ሐኪም ይታያል ጋውኑን ጥሎ ወደ ግሉን መሄደው። ስለዚህ ላይሰራ ነገር ከሚሆን ምን ብናደርግ ይሻላል፣ ሁለት ሶስት ሰዓት ሰርቶ ሁለት ሶስት ሰዓቱን ደግሞ ቢያደርግ አይሻልም ወይ የሚለውን እያየን ነው። በጥናት እንመልሰው። ግን ችግር አለ እዚያ። የምታውቁት ነው ነርሱ አቅድም ያሉት ዝም ብሎ አይደለም። ሀኪሞች ብዙ ነገር ነርስ ላይ ጥለው ስለሚሄዱ ነው። በተለይ ሲኒየር እየሆኑ ሲሄዱ ያው ፍላጎቱም እያደገ ስለሚሄድ ብዙ ጊዜ ሆስፒታል አያጠፉም፣ ታውቃላችሁ። እሱ የእንፈታበትን መንገድ እናያለን። ሊደርሺፕ በሚመለከት ኒፖቲዝም አለ፣ በዘመድ ምናምን ነው ቅጥሩ። ምን ጥያቄ አለው ኢትዮጵያ ውስጥ ይሄም ባህላችን አይደል ሕክምና ጋር ደርሶ እንዴት ይቀራል? በቃ ሰው ማለት እኮ ለኛ የእኛ የኛ ሰፈር ሰው ብቻ ነው፣ ሌላ ሰው ሰው አይደለም። ይሄን ከጭንቅላታችን አጥበን ካላጠፋን በስተቀረ ሙያ ማመን ካልጀመርን በስተቀረ ሕክምና የለም ብዬ ለማሰብ ይቸገራል። በብዙ መንገድ ይታያል። በተራ ሙያም ሳይቀር የሚታይ ችግር ስለሆነ የዳይሬክተሮች መኪና በጣም ምርር ብሎ ትዛጋው እንደሚያነሳው ያው በቅርቡ ዳይሬክተር ስለምትሆን ዳይሬክተሮች ካላችሁ መጀመሪያ መኪና ለአንድ ጤና ጥበቃ ጤና ሴንተር የሚመደበው ለሴንተሩ ነው ለግለሰቡ አይደለም። ስለዚህ ዳይሬክተር መኪና ካለው ሜክሹር ሰርቪስ እየሰጠ መሆኑን ማረጋገጥ አለበት። ዳይሬክተር መሆን መኪና ኦን ማድረግ ሀኪም መሆን ደግሞ መቸገር አድርጎ የሚያስብ ዳይሬክተር መጀመሪያውን ዳይሬክተር አልነበረም ማለት ነው። እሱም በደንብ መፈተሽ ያለባችሁ ሙያተኞች ሌላ ሞተርሳይክል ምናምን እንደዛ በነጻ ምናምን እንኳን ባንችልም በግዥም ቢሆን በእዳም ቢሆን መነጋገር ያስፈልጋል። ቢያንስ አንዳንድ ሲጠሩ ሞተርሳይክል ልኮ መጥራት ወይም መኪና ልኮ መጥራት የሚቻልባቸው መንገዶች ማየት ጥሩ ነው። ዳይሬክተሮችም አላችሁ ብዬ ስለማስብ ነው። ያው ኮምፕሌንቱ እንግዲህ ለእናንተ ስለሆነ አርሙ። ሀኪም ሰርቪስ ስጡ። ይዛችሁ ግቡ፣ ይዛችሁ ውጡ። ሲጠራ መኪና ላኩ።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 ሄልት ሴክተር ውስጥ ሴቶች ናቸው። በተለይ በፌዴራል ፖዚሽን ላይ ያሉት ስልሳ ነው የሚባለው፣ ግን ልቀንስ በ ብዬ ነው ሀምሳ ምለው። ጥሩ ጅምር ያለ ይመስለኛል። ብትበራከቱም ጥሩ ነው። እኔ ፌሚኒስት ስለሆንኩ ያልሽው ሐኪም ስለሆንሽ ይበቃሻል። በህክምናው ብቻ በደንብ እሱም በደንብ አድርገሽ ከሰጠሽ በዛ ውስጥ ያኛው ይመለሳል። አቴታይም ሁለት ሶስት ሙያ ከሆነ ሁለት ሶስት ፓሽን ከሆነ ያለን ተመልሶ የፋቲጉን ያመጣል። እንደዛ እንዳይሆን እናንተ ዝም ብላችሁ አክሙ፣ ስታክሙ ሴቶችን አክሙ፣ ስታክሙ እናቶችን አክሙ። እዛ ውስጥ የእነሱ ጉዳይ እየተመለሰ ይሄዳል። እንደዛ ካልሆነ ችግር እንዳይኖረው ወይድ ቁጥጥር ላይ ነው አንዱ ብንነጋገር ብዬ የማስበው ኢትዮጵያ ውስጥ ግማሹ መቶ፣ ግማሹ መቶ አምስት፣ ግማሹ መቶ አስር ሚሊዮን ህዝብ አለ ይላል። አሁንም እንደምታዩት በጣም በስፋት የስነ ህዝብ ምጣኔያችን ወደፊት ችግር ስለሚያመጣ ከማንም በላይ ደግሞ ሙያችሁ ስለሆነ ይሄን ማስተማር መምከር ላይ ብታስቡበት። አሁን እንዲህና እንዲህ አይሆን ባደልም፣ ለጊዜው ሰባ ፐርሰንቱ ፖፕሌሽን ወጣት ስለሆነ ትንሽ የያዝ ማድረግ የሚያስፈልግ ይመስለኛል። እና ማስተማር ላይ ብታግዙ ጥሩ ነው። ዝም ብለን እየተዋለድን እየተዋለድን ከዛ ደግሞ ችግር የለውም ወደ ኬንያ ወደ ሱዳን የምንል ከሆነ ያ ዋጋ የለውም እና ከወለድም አሳደግ ካሳደግን ደግሞ ሀገር ማገልገል እንዲኖር እሱ ላይ ብታግዙ ጥሩ ነው። ንጽህናን በሚመለከት ቅድም ያነሳውላችሁ የሜዲካል ቱሪዝም፣ ቱሪዝም ኢን ጄኔራልም አንዱ የሚያነሱት ንጽህና ነው። ወይዘሮ ጥሩ ነው ግን ንጽህና በጣም ችግር አለ። እናንተ ሀገር ይላሉ። አሁን ባለፈው አዲስ አበባ ላይ ጽዳት አንድ ቀን ጀምረናል። እንደ ባህል ማስቀጠል አለብን። እናንተ ግን ቻምፒየን ብታደረጉት ይህንን ጉዳይ ልክ እንደ እንደ ግል ስራ ወስዳችሁ በማጽዳትም በማጸዳትም እንደሙያ ብትወስዱት በሽተኛም ቢሆን እንደዚ አይነት እንቅስቃሴ ለማድረግ ሰፈር ውስጥ ሩሙን በማጽዳት ቢንቀሳቀስ ጥሩ ነው፣ ሞር ኢነርጂ ጌን ስለሚያደርግ እስረኛም ቢሆን ብዙ አገር እስረኞች ዳቦ እየጋገሩ ከተማውን ያበላሉ። እስረኞች እርሻ እያረሱ ብዙ ነገር ያደርጋሉ። እና መጠቀም ሰው ዝም ብለን ከምናስቀምጥ መጠቀም እንችልበትን መንገድ ማየት ያስፈልጋል እና ንጽህናውን ብንሰራ የልብ ሕክምና በሚመለከት እህቴ ብዙ ነገር ብዙ ቁም ነገር አንስተሻል። እናያለን እንነጋገርበታለን። ማድረግ የምንችለውን ነገር እንወያያለን ከሚመለከታቸው ጋር። ለምሳሌ ቀላሉ ብዬ የማስበው ዝም ብሎ ከአእምሮ ስለሆነ መነጋገር ይፈልጋል። ጤና ጥበቃ ሙያተኛ ቀጥሮ በትውስጥ ለማዕከሉ መስጠት ይችላል። ሙያተኛው ደሞዙ ምናምን ችግር ላይሆን ይችላል። እና አንዳንድ መፍትሄ ማድረግ ይቻላል። መነጋገር ጥሩ ነው። ትኬት ቢሸፈንና ሌላ ሀገር ብንሄድ ላልሺውም፣ እሱም ጥሩ ሀሳብ ነው። አድርገው ታልኩ የእናንተ ሙያተኞች እኔ ባህር ዳር እና ጅማ። በነገራችን ላይ እስካሁን እዚህ ቤት ከመጣው ያስመረኩት ህክምና ብቻ ነው። ባህር ዳር እና ጅማ ሁለቱ የጠየቅኳቸው ሶማሌና ኤርትራ ሄደው እንዲያገለግሉ ነው። አገልግሎ መጥተውም አንድ ቀን አግኝቻቸዋለሁ። ከተመለሱ በኋላ ብዙ ተምረዋል፣ ብዙ አስተምረዋል። ኢትዮጵያና ኤርትራ እውነተኛ ዝምድናችን አሳይተዋል። የኤርትራ መንግስትና ህዝብ ከፍተኛ ምስጋና ለወጣት ሙያተኞች አቅርቧል። ልጆቹም ብዙ ተምረው መጥተዋል። ከዛ አንዱ የተማሩት ነገር የኤርትራ ሆስፒታሎች እንደኛ አባካኝ አይደሉም። የኤርትራ ሆስፒታሎች ነግረውኛል። ልጆቹ ካሉ እዚህ መናገር ይችላሉ። የኤርትራ ሐኪሞች እያንዳንዷን የሆስፒታል እቃ እንደራሳቸው እቃ ነው የሚያስቡት። እኛ ደግሞ እዚህ የግሉን እንደኛ፣ የመንግስቱን ደግሞ እንደ ጠላት ነው የምናየው። እያንዳንዷን ሪሶርስ አሟጠው ይጠቀማሉ ተምረናል ብለው ነግረውኛል። እነሱን ማናገር ትችላላችሁ። ሐሳቦች በጣም ጥሩ ስለሆነ ለዲፕሎማሲ ብቻ ሳይሆን ሙያውም እንደዛ ነው ባህሪው። እናንተን ያስተማሩ ሰዎችም አንቺ እንዳልሽው እስራኤሉን ነው ማቀው እዛ መሄጃቻቸውን ከዚህ ቀደም እርዳታ ነው እያገዘው የሚያስተምሩት። ያው ልብ ብቻ ሳይሆን ህጻናትን ማዳን ለእነሱ እርካታቸው ስለሆነ እናንተም እንደዛ ብታደርጉ ዘርፈ ብዙ ጥቅም ስላለው ቢሰራበት ጥሩ ነው። ከዚህ በተጨማሪ ነርስ ኤክስፖርት ለማድረግ ከአንዳንድ ሀገራት ጋር ድርድር ጀምረናል። መቶ ለመቶ ነርስ ተምረው እዚህ የሆነ ሀገር እየሄዱ እንዲሰሩ ሶስት አመት አራት አመት ገንዘብም ያገኛሉ። ከዛ ደግሞ ሲመለሱ ለእኛም ጥሩ ስለሚሆን አንዳንዶቹ እንቀበላለን ብሏል። ብዙዎቹ የሚያነሱት የእናንተ ነርሶች አቲቲዩዳቸው የሙያ ሳይሆን ባህሪያቸው የሰርቪስ እንትን የለውም ይላሉ። ብዙዎቹ ኮምፕሌም የሚያርጉት እሱ ነው። እሱም በስልጠና መመለስ ይቻላል። በተፈጥሮ እንደዛ አይደለንም፣ በጣም ሃምብል አዛኝ ህዝብ ነን። ግን ሙያውና ክፍያው ከመታከት ከመሰልቸት ሊሆን ስለሚችል በስልጠና ብዛት መቀየር እንችላለን ብለናል። ሙያተኞች በአብዛኛው እንደ በኮንትራት መልክ እየሄዱ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 የግድ አይደለም በሙያው ማገልገል ግን ለእናንተ ለወሰናችሁ ሰዎች ምርጫችሁ ተምር ያለው ሲሆን ሲሆን ሀገሬን ካልሆነም ደግሞ ደሞ ሶማሌንም ኬንያንም ምናምን ማገዝ አለብኝ በሙያ የሚለው በጣም ጥሩ ሀሳብ ነው ለምን መሰለሽ የማነሳው ይሄን የሆነ ሰው ፑሽ ያደርግ የምትሄዱ የሆነ ሰው ፑሽ ያደርግ የምትቀሩ ከሆነ አይሆንም የእናንተ ውሳኔ መሆን አለበት ኢንቫይሮመንቱ ላይመች ይችላል ደሞዝ ላይመች ይችላል አስተዳደሩ ላይ መች ይችላል። ግን ሀገር ነው። ሀገር ለማን ይተዋል? በማን ይተካል? ሕዝብ በማን ይተዋል?